የኔ ምርጦች የኔ ምርጣ ምርጦች በድጋሚ መጥችላችኋለሁ። እንዴት ናችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ግን በጣም ከፋኝ፣ አዘንኩ። የእውነት ለንብላችሁ የሆነ ውስጤ እርብሽ አለ። የተረበሸው ለምንድን ነው? ሀይሚና ብሩኬ ሊለያዩ ስለሆነ ነው። አይደለም ሀይሚና ብሩኬ ሊለያዩ አይደለም፣ ነገር ግን ዛሬ ማለት ነው ሀይሚዬም የተሰማትን ነገር የታዘበችውን ነገር ግል አድርጋ የልቤን አውጥታ ነው የተናገረችልኝ። ምክንያቱም እኔ ብዙ ጊዜ ስናገር አልሰማም ማለት ነው፣ እንደውም እሰደባለሁ። ቡራጌም ደግሞ የተሰማውን ነገር ግልጽ አድርጎ ከተመልካችን ከእነሱም ያለውን ችግር ስለተናገረ ማለት ነው የሆነ በቃ ደስታሟለ ውስጤም በጣም ተረብሿል። እውነት ነብላችሁ አሁንም ቢሆን ሀይሚዬና ብሩኬ መቼም አይለያዩም ብዬ ነው ማስበው እንደ እግዚአብሔር ፍቃድ ግን ግን ማለት ነው ውዶችዬ በጣም እንደታዘቧችሁ በተለይ ኦዲንስ እነሱን የምትሳደቡ እነሱን የከፋፈላችሁትን እንዴት አድርገው እንደተረዷችሁ እንዴት እንደታዘቧችሁ እራሳቸው ተናግረዋል። ዛሬ ሐይሚም ተናግራለች፣ ብሩኬም ተናግሯል ማለት ነው። እውነተኛ የሚወድ ሰው እውነተኛ ከልቡ የሚያፈቅረን ብላለች ሀይሚዬ። ከልቡ የሚያፈቅረን ሰው እንደዚህ አይነት ምኞት አይመኝም። እናንተ ግን ትወዱናላችሁ፣ ግን ተገለባባጭ ነበራችሁ አለች። እንዴት እንደታዘበቻችሁ አስቡ። በዛው ልክ ደግሞ ማለት ነው ሁሌም ለሀይሚና ለብሩኬ ከጎናቸው ቆማችሁ ማለት ነው ከእነሱ ጀርባ መጥተው ያለያዩቸው የሚሉትን ሰዎች በመቃወም ብሩኬ ሀይሚዬ መቼም አይለያዩም፣ አንድ ላይ ነው የሚሆኑት። እነዚህ አሁን የመጡ ልጆች መውጣት አለባቸው የምትሉ ጀግና ጀግና እህቶች አሉ አሉ። የብሩኬና ሃይሚኬ ማለት እውነተኛ ወዳጅ ማለት እናንተ ናችሁ። ነገር ግን ብሩኬ ሴት ጎትቶ ሲመጣ ከብሩኬ ጎን ወይንም ደግሞ ሀይሚ ወንድ ጎትታ ስትመጣ ከሀይሚ ጎን ወይንም ደግሞ ከቅዱስ ጎን የሆናችሁ እናንተ ሆዲፍ ጀው እሷ እራሱ ታዝባችኋለች፣ ብሩኬም ታዝባችኋል። ለእነሱ መልካም ነገር እንደመመኘት እናንተ ግን ራስ በራሳችሁ እየተከፋፈላችሁ ስትስተዳደቡ የነበራችሁ በተለይ ደግሞ በስደት ላይ ላላችሁ ሰዎችም ሀይሚ ተናግራለች ተናግራለች። የሆነነ ችግር ቢደርስባችሁ የሚደርስላችሁ አካል ራስ በራሳችሁ እንጂ ሀይሚ እንደማደርስላችሁ አደለም እንደማደርስላቸሁ እራስ በራሳችሁ ተዋደዱ፣ እራስ በራሳችሁ ተፈቃቀሩ። ምንድን ነው እንደዚህ የሚያባላችሁ? እንዴት እንደታዘቧችሁ እነሱ እራሱ ማለት ነው። እውነት ነው እምላችሁ። አያችሁ አይደለ? ቅዱስም ይሄዳል ብያችኋለሁ፣ ሌዳም ትሄዳለች። መጨረሻ ግን ብሩኬና ሀይሚ ሀይሚ ናቸው የሚቀጥሉት። ዛሬ ሀይሚዬ ማለት ነው ብሩኬን ከልቧ ነው ያናገረችው። ብሩኬም ከልቡ ነው። ያሳለፉት ነገር አለ ሁለቱን ማለት ነው። የሆነ የማያራርቅ ነገር አላቸው። ሀይሜና ብሩኬ የማያራርቅ ነገር አላቸው። በፍቅር ባይቀጥሉ በእህትነት በወንድምነት የሚያስቀጥላቸው መንገድ በጣም ብዙ ነገር አለ። ብዙ ነገር አሳልፈዋል። ሲቀጥል እነሱን ሊያለያይ የሚችል ነጥብ በጣም ትንሽዬ፣ ምንም የሚያለያይ ነገር አይደለም። የተሰራው ቪዲዮ ያየ ነው ቪዲዮ ማለት ነው። እኛ ዝም ብለን ማናፈስ ስለምንወድ እነዚህ ልጆች ምንድን ነው የሚያደርጉት? ብሩኬ አሁን ሊዳን ይዞ ሲመጣ ምን ሲል ነበረ? ቤተሰብ እንዳትናደዱ እንዳትሰዳደቡ ጀስት ፈታ ብላችሁ ተከታተሉኝ ሲል ነበረ። ግን እኛ አንሰማም፣ አንረዳም። በቃ አንድ ወገን ይዘን መጨፍጨፍ መሄድ፣ በቃ መሰዳደብ ነው ስራችን። ለምን እንደሆነ አላውቅም። እና ሃይሚዬ ዛሬ እኔ አስደስታኛለች። በቃ ለዚህ ነው ሃይሚዬ ብልህናት፣ ሃይሚዬ ብልጥነት። ምክንያቱም የምትናገረውን የምሰራውን ስራ ለይታ ታውቃለች። በቃ ስቴፕ በስቴፕ ነው የሚሄዱት እነሱ። ሲቀጥል አሁንም ቢሆን አይለያዩም። ዛሬ አሁን በቃ ከዚህ በኋላ አላገኝህም ስልኬን ይዘጋለሁ። አልቻይ ከሀገር ካልወጣች እኮ እናገኛታለን። ጓደኞቿም እኮ ስልኳን ብዘጋ ቤት ድረስ ይሄዳሉ፣ ቤት ድረስ ይሄዳሉ፣ ቤቷን ስለሚያውቁ ማለት ነው። ምንም የሚያራርቅ ነገር የለም። ግን አሁን ሁሉ ነገር ሊያበቃ ነው፣ በቃ ሊያበቃ ነው። ምን ልትሆኑ ነው? የተሳደብ ነው፣ ዳር ላይ እንቀራለን መልካም ነገር የተመኘነው ደግሞ በአብረናቸው እንቀጥላለን ማለት ነው። ዛሬ ሀይሚዬ ብሩኬን ስማው ከዚህ በኋላ በቃ እንገናኝም እኔ አንተን ሁሌም አስብሃለሁ እወድሃለሁ ብላ ስትሄድ ማለት ነው፣ ውስጤ ግን ተንቦጨቦጨ። ነገር ግን ሰላም ሆነው ይመጣሉ ማለት ነው፣ ደስ በሚል ቪዲዮ ማለት ነው። በዛ ላይ የተመኘችለት መልካም ምኞት እንዲህ ብዙ ነገር እኮ አለ። ቤተሰብ እኛ ችግር አለብን፣ ለምን እንደሆነ አላውቅም ችግር አለብን ከማስታረቂ ግን ነገሩን ለኩሰን አቀጣጥለን ማባባስ ነው ስራችን ሁሉ ሁላችንም ሁላችንም ዓለም ስንት መልካም መልካም ሰዎች አላችሁ። በጣም እኔ ቤት ራሱ ኮሜንት የምትጽፉ ከሀይሚዬም ከቡራም ጎን የሆናችሁ ማለት ነው፣ እውነት ትለያላችሁ። እከሌ እከሌ ብዬ ስማችሁ ልጥራው እንዴ? በጣም ሁሌም ለሁለቱ አንድ ሆናችሁ ሰላማቸውን የምትመኙ ልጆች አላችሁ። እውነት እግዚአብሔር እናንተንም ደግሞ ትዳራችሁን ህይወታችሁን በቃ ሙሉ ህይወታችሁ የተባረከ የተቀደሰ ሰላም የሚሆንበት ኑሮ ይስጣችሁ ነው የሚለውን አቤት ምርቃት እኮ አልችልም ችግር እውነት እና የሰው ህይወት የምትበጠብጡ ደግሞ ተበጥበጡ አይደላችሁም ግን ፈጣሪ ልቦና ይስጣችሁ ነው እናንተ ነው የምለው ሀይሚዬ የኔ ቆንጆ ማለት ነው የኔ ማር አንቺ እኮ ጣፋጭ ነሽ፣ የብሩኬ ጣፋጭ። ዛሬ ግን እንዴት እንዳስደስታችሁኝ አነጋገራችሁ የሆዴ ሆዳችሁን ምናምን ምናምን። መጀመሪያም እኮ እንደዚህ ብትነጋገሩ እዚህ ደረጃ አልደርሱም ነበረ። በነገራችን ላይ ማለት እዚህ ደረጃ አልደርሱም ነበረ እና አለመነጋገር እልህ ነው አለች። እሱም እልህ ነው ሐይሚዬ ቡራም ሀይሚም እልህ ውስጥ ነው በቃ አሁን ቢሆን ተስፋ አንቆርጥም አንቆርጥም እውነት በምላችሁ መጨረሻውን እስኪ ያያችሁ ሲለያዩ እቀፈኝ ሳመኝ ስትለው እሱ ደግሞ እንዴት እለቅሻለው ስደውልሻ ብቻ ብዙ ነገር እና የሆነ አንጀቴን ነው የበሉት እውነት በምላችሁ እውነት አንጀቴን በሉት እውነተኛ ፍቅር አለ ሐይሚዬ ቡራዬ በጣም ነው የሚዋደዱት አሁንም ቢሆን እኔ አይለያዩም ነው የምለው። እውነት ነው የምላችሁ አይለያዩም። ሐይሚዬ ቡራጌ እና ቡራጌ ተከትላት መሄድ አለብህ። ሐይሚን አሳልፈህ ለማንም መስጠት የለብህም። የእውነት ነው የምልህ ቡራጌ። የኛ መልካም ወንድማችን ጥላት እርርድብን ይላል። እናንተ ስትለያዩ ማለት ነው ስንቱ እንደሚደሰት ታውቃላችሁ። ስለዚህ ለጥላት እጅ መስጠት የለባችሁም። ነገሩን ፍትት ታርጋችሁ ሁለታችሁም አሁን ተግባብታችኋል። በቃ ተግባብታችኋል፣ ተነጋግራችኋል። እልህ ነው። ሐይሚ ሌላ ሕይወት አልጀመረችም፣ ቡራየም ሌላ ሕይወት አልጀመረም። ስለዚህ ወደ ነበራችሁበት ትመለሳላችሁ፣ ሕይወት ይቀጥላል፣ ይቀጥላል። እኛም ዝም አንልም፣ ከጎናችሁ ነው ያለ፣ ነው ዝም አንልም። ለፍቅር ብዙ መስዋዕት እንከፍላለን እንከፍላለን አጨብጫቢዎችም እንዳጨበጨባችሁ ትቀራላችሁ። እዛ ማለት ነው ትቀራላችሁ። እናንተ እኔ ቃላት ትቋጠረኝ። ለማንኛውም ውዶችዬ በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ። እወዳችኋለሁ፣ አከብራችኋለሁ። ባይ ባይ